ናችሁንም ስላሴ ያወቃችሁት ድንግል ማርያም ኢየሱስን ከወለደች በኋላ ነው። ማናችንም ማናችንም ማቴዎስ ወንጌል ምራፍ አራትን ያወቅ ነው። ድንግል ማርያም ኢየሱስን ወልዳው ነው ሊጠመቅ በሄደበት ሰዓት ነው አብን ከሰማይ የምወደው ልጄ ይህ ነው ብሎ ሲናገር፣ መንፈስ ቅዱስ ደግሞ በርግብ አምሳል ሲመጣ፣ ራሱ ወልድ የሆነው ኢየሱስ ክርስቶስ ተጠምቆ ሲወጣ የዛን የተመለከተ የአንድ የሆን ደግሞ ማን አስተዋጽኦ አላት? ድንግል ማርያም ጥላው ለምን አትሄድም ነበረ ኖ በብርሃኖ እሺ አይለያዩም ይልና ከዛስ የማይለያይ ነው ካለ በኋላ እንደዚሁም ይላል። እንደዚሁም ይልና መድኃኒታችን ከእናቱ ከመስቀል መድኃኒታችን ከእናቱና ከመስቀሉ ጋር ከእናቱና ከመስቀሉ ጋር መስቀሉ ሲል ማን ነው? የድንግል ማርያም ልጅ የሆነውን ኢየሱስ ክርስቶስን ነው። ብራዘር ብራዘር፣ የመስቀሉ ቃል ሲል እንጨቱ ነው እንዴ ቃል ያለው? ወንድሜ፣ እንጨቱ ነው እንዴ ቃል ያለው? አይደለም፣ አትሸወዱ። እንጨቱ ቃል የለውም። ቃል ያለው እንጨቱ ላይ የተሰቀለው ኢየሱስ ክርስቶስ ነው። ቃል ያለው ብራዘር፣ ቃል ያለው ገባ መለኮት ነው። ኢየሱስ አየ ኢየሱስ ክርስቶስ መለኮት ነው ብራዘር። አምስት አምስት አምስትን፣ እዛ ሂድና ጉለሌ ሳሙና ላይ ፈልገው። አምስት አምስት አምስትን። አንድ በል አንድ በል፣ ሁለት ድንግል ማርያም በዚህ ሁለት ኦርቶዶክስ ካልሆነ ኬኩ ምንም ማቀንበር አፈልጭ ነው የምነግራችሁ። ኦኬ ደሜ ማለት ራሽናል ሰው ነው። ኦኬ እሺ፣ እና ጋይስ ይሄኛውን በደንብ ነው ምነግራችሁ። አሁን እንደ ውጪ ስላለው ነው እንጂ ማለት ነው፣ መጽሐፉን አምጥቼ ጌታ በሚያውቀው ከእግዚአብሔር ቃል ጋር አድርጌ እነግራችኋለሁ። አንድ በሉ አንድ በሉ። እንዴ እንዴት የኢትዮጵያ ኦርቶዶክስ ተዋህዶ ዶግሞ የሆነውን ከአምስቱ አዕማደ ምስጢራት አንኳር የሆነውን ምስጢረ ሥላሴ እንዴ ነው አምስት አካል ነው ብላ የምታስተምር? እንዴ ነው የምታስተምር? ካኒውዚስ ማይንዲዝ ኒር ብራዘር ኒርዚስ ማይንድ። ወንድሜ እንዴ አምስቱ አዕማደ ምስጢራት እንኳን አይደለም ኢትዮጵያ ውስጥ፣ እንደ ዓለም ደረጃ ማለት ነው ዶናልድ ትራምፕን ጨምሮ ማለት ነው ገባረም የተደነቀችበት እኮ ነው እየተደነቀችበት ይህንን አምስት አካላላር ስለአማራት ደንደነ አረበና ጭንቅላትን አሰራበና ቶ ጌታ አሰራ ጭንቅላትን። እኔ እንኳ ጴንቴዎኛ እንደዚህ ተረድቼ በጌታ ስል በእውነት የእውነት ነው ምላችሁ፣ የእውነት ነው ምላችሁ። ሥላሴ ሶስትነት ነው። ሥላሴ የግዕዝ ቃል ነው፣ ሶስትነት ማለት ነው። በእንግሊዘኛው ትሪኒቲ ነው። ገባ አደለም? ትሪኒቲ ትሪኒቲ ፋይቭ ማለት አለም አምስት ማለት አለም። ብራዘር አምስት ማለት አይደለም፣ አትሸወድ ወንድሜ። መስቀሉንና ድንግል ማርያምን ከሥላሴ እኩል አድርገው አምስት አካል ፈጥረዋል አትበል። ምን ተብሎ እንደተጻፈ እንኳን ግንዛቤው ይኑር። ለምን መስቀሉ እንደገባ፣ ለምን መስቀሉ እንደገባ፣ ለምን ድንግል ማርያም እንደገባች ተረዳ ብራዘር። እንዴ ከሥላሴ አንድ አካል የሆነውን ወልድን የወለደችው ምን ሆነ ነው? ምን ሆነ ነው? ዲያቆን እስቂያስ ድንግል ማርያም ከሌለች ሥላሴ የለም ብለዋል። አያችሁ? ድንግል ማርያም ሥላሴን ፈጥራለች። እንደዛ ያሉ አይደለም፣ አይደለም። ማናችሁንም ሥላሴ ያወቃችሁት ድንግል ማርያም ኢየሱስን ከወለደች በኋላ ነው። ማናችንም ማናችንም ማቴዎስ ወንጌል ምዕራፍ አራትን ያወቅ ነው። ድንግል ማርያም ኢየሱስን ወልዳው ነው፣ ሊጠመቅ በሄደበት ሰዓት ነው አብን ከሰማ የምወደው ልጄ ይህ ነው ብሎ ሲናገር፣ መንፈስ ቅዱስ ደግሞ በእርግብ አምሳል ሲመጣ፣ ራሱ ወልድ የሆነው ኢየሱስ ክርስቶስ ተጠምቆ ሲወጣ፣ የዛኔ የተመለከተ ያንድ የሆን ደግሞ ማን አስተዋጽኦ አላት? ድንግል ማርያም ጥላው ለምን አትሄድም ነበረ? ሰይፍ በአንገቷ ላይ እንደሚያርፍ እያወቃት እየተነገራት፣ ጥለው አትሄድም እንዴ? መንገድ ላይ ጥለው አትሄድም እንዴ? አየህ ድንግል ማርያም ይሄን አክል ዋጋ ከፍላለች። ብራዘር ይሄን አክል ዋጋ ከፍላለች። ይሄን አክል ነው ምለ ወንድሜ እንዴ ሰይፍ አይሁድን ፈርታ አይሁድን ፈርታ ኢየሱስን በሁለት አመቱ በሶስት አመቱ ተላዋት። ደም እንዴ የእሷ አይደለም ከእግዚአብሔር የተገኘ ነው። እግዚአብሔር ነው የነገራት በመላኩ ገብርኤል የተነሳ እንዴ። ዮሴፍ እጮኛዋ ዮሴፍ በስውር ሊተዋት ነበር ይላል እኮ። ይህ ሁሉ ተቋቁማ እኮ ሆነ እየሱስን የወለደችለን። ይህ ሁሉ ተቋቁማ እኮ ሆኖ ሥላሴን እንድታውቅ ምክንያት የሆነችን ብራዘር ሽቀላ ምናም ትላለ። ቀላል እሸቀላለሁ፣ ሸቃይነኝ፣ ቃሉን እነግርሃለሁ። እሸቀላለሁ፣ ተቃተር ምን ታደርጋለህ? ምን ልክ አንድ መቶ ፐርሰንት ልክ ነህ። ድንግል ማርያም እናታችን አንድ መቶ ፐርሰንት። በርታ ወንድሜ፣ ቀጥል ቀጥል። መናገር ስለማልችን ዝም ይዝም ያልኩት ቀጥል። ለእናቱ እንግዲህ ያለውን ቦታ ቦታ ማሰብ ቀላል ነው። ድንግል ማርያምን በዚህ ያክል ደረጃ ለምንድን ነው የምትጠሏት? ምን አደረገቻችሁ? በወለደች፣ የዓለምን መድኃኒት በወለደች፣ ክርስቶስን በወለደች ምን አደረገችን? እስኪ እኔ በጣም ግርም ትልኛላችሁ። አሁን ደምሮ እስኪ አሁን ለሽቀላ ነው ምንድን ነው የሚሸቀለው? እንደው ሲጀመር ኦርቶዶክስ ቤተክርስቲያን ለምን ሽቀላ አለ? ገንዘቡ ያለው እናንተ ጋር ነው። ሽቀላውም ያለው እናንተ ጋር ነው። መሸቀልማ ከፈለገ ከእናንተ መውጣት የለበትም ነበር እኮ በቃ ሽቀላ ከፈለገ ሽቀላ ያለው እናንተ ጋር ነው። ማርያም እኛ ጋር ምን ሽቀላ አለ? ወፍ የለውም ምንም ሽቀላ የለውም። እኛ ጋር ያለው እውነት ነው ያለው አላና ራዲ የሰራው ነኝ ደሜ ብላችሁ ደውሉልኝ። በቃ ኧረ ደምዬ ኦርቶዶክስ ሆነህ ለማይ ነጠላ አርገዋል የኦርቶዶክስን ቃ የኦርቶዶክስን ትውፊት ይቀበላሉ ያምናሉ። አየ አባት ቢቆጥሩ አባት ቢቆጥሩ ያላቸው አባት የኦርቶዶክስ አባት ነው። አየ የኦርቶዶክስ አባት ነው። ሐዋርያ ቅብብሎች ብለው የሚመጡት በወንጌላውያን አማኞች አይደለም፣ በኦርቶዶክስ ነው። ሐዋርያ ቅብብሎች አሏቸው። ገባላ መንበራቸው ማርቆስ ነው። የማርቆስን መንበር ይዘው ነው የተከተሉት። ስለዚህ ታድሰው ካሰግድ ቀንበር ተላቀቁና እነግራቸዋለሁ ወደ ኦርቶዶክስ። እንደውም ሙሉ ቃላውዲ ያላችሁ ሙሉ ሙሉ ማለት ነው። ሙሉ ሙሉ ንቀሉና ኑ፣ ኑ ወደ ቦሌ መድኃኔዓለም። የዛኔ እኔ ምን እንደማድረግ ምን እንደማድረግ ነው የምልህ። አለበለዚያ ና ኦርቶዶክስ ተዋህዶ ሆነ፣ የዘላለም ሕይወትን አታጣም አታጣም የዘላለም ሕይወትን አታጣም ነው ማለት። አስገባኝ ና ግባሽ፣ ተከስተ ተከስተ፣ እህ ግባሽ ተከስተ ለምን። ሰላም ናችሁ? እንዴት ናችሁ? አለን ከየት ቤተ ቤተ እምነት ነን አባ? እኔ ኦርቶዶክስ ነኝ። እዚህ ላይ አንድ አንድ ነገር ብቻ አንድ ኦሪት ዘፍጥረት አንድ 26 ላይ አንድ 26 ላይ አንድ 26 ላይ ቆይ ላውጣና ላንብብል። አንድ 26 ላይ ምን ይላል መሰለ፣ እግዚአብሔርም አለ ሰውን በመልካችን እንዳምሳላችን እንፍጠር። እንፍጠር ሲል ከአንድ በላይ ነው። ገባ። ገና እኮ ስለስላሴ ስላሴ የሚናገረው ኦሪ ዘፍጥረት 26 ላይ ነው። በደንብ ስ አማርኛውን በደንብ ስ አንብበው በደንብ ብዙዎች ገና እዛ ላይ ነው የሚጀምረው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ልፍጠር አይደለም የሚለው እንፍጠር እንፍጠር ሲል አብ ወልደ መንፈስ ቅዱስ እንዳለ ሶስቱ እንዳለ ይናገራል እስ ይህን ነገር በደንብ እንትን በለው እስ ምን አለ መሰለህ ወ ወንድማችን ትክክል አሁን እኮ እኛ ስላሴን ስላሴን ሞር እንዲታዩ ያደረገችው ድንግል ማርያም ናት እንዲታዩ ስላሴ እንዲገለጥ፣ አሁን እዚህ ጋር እግዚአብሔር ራሱን የተናገረው ነገር ግን ከንግግር ባሻገር ስላሴ እንዲታይ ማን እንዳየው፣ ለምሳሌ ግን አጥማቂ ዮሐንስ ከሰማይ ድምፅ ሰማ ይላል። አይደ የምወደ ልጄ እሱ ነው እርሱን ስሙት ይላል። ተመልከት፣ አንድ ሁለት፣ መንፈስ ቅዱስ በእርግብ አምሳል መጥቶ ኢየሱስ ላይ ምን አለ አረፈበት ይላል። ራሱ ኢየሱስ ክርስቶስ ደግሞ ተጠምቆ ወጣ ይላል አያረ ሶስትነቱን ድንግል ማርያም ኢየሱስ ስለወለደች እንዲታይ ሆነ። በንግግር ደረጃማ አለ ስላሴ። በንግግር ደረጃማ ዋናው እሱ ሳይሆን ድንግል ማርያም መጽሐፍ ቅዱስ ኦሪት ዘፍጥረት ላይ ሲጀምር ነው የሚናገረው ለማለት ነው። ሁለተኛ ደግሞ ትናንትና የአንተን አንድ ቪዲዮ እያየው ነበረ። ከዮዳብ ጋር ያደረግከውን ትንሽ ጫና አድርገህ አትይዘውም። እንደሱ እኮ እንደ ዮዳብ ከሆነ እኮ በቃ የተመረጡ ሰዎች ብቻ ማለት ይሄ ነገር እንደገና ያዘው፣ እሱንማ ዮሐንስ 14 23ንና ዮሐንስ 14 23ንና እንደገና ደግሞ ማለት ነው ዕብራውያን አንድ 14ን እኮ መመለስ ስላልቻለ ታጠፈ። እሱ ችግር የለውም እሱ ማነ የዳብ ነው። እእንትን እየተከታተልኳችሁ ነበረ ዩቲዩብ ማታ እያየሁ ነበረ። እንዴት ሰው ማለት ሌላው ሰው እግዚአብሔር አያውቀውም ማለት እኮ ነው በሱ አባባል። እና እሺ አመሰግናለሁ። ይህንን ልል ብቻ ነው የገባው። ቴንክ ዮ ወንድሜ ጠፍተህ ነበር። ለማሚ አመሰግናለሁ። እኔ ወዳችአለሁ የእውነት ነው የምላችሁ። ማታ ማታ ማታ ላችሁ ማታ በዚህ በእውቀት ቃል ደግሞ ሌላ ደግሞ ልንገራችሁ፣ ሌላ ደግሞ ልንገራችሁ። አሁን ለምሳሌ ትናንትና ኤፍሬም ባለ ጊዜ አንድ ነገር ሲናገር ነበረ። ምን ሲናገር ነበር? እኛ ዶ ካውንስል አለን እያለ ነበር። ኦኬ ካውንስል አለን መተዳደሪያ ደንብ አለን ሁሉም ይህን መተዳደሪያ ደንብ ይቀበሉታል ብሎ ትላንትና ዲያቆናቲን እያስነበበው ነበር። እሺ ስሙኝ፣ ይህን ተናግሬ ጨርሳለሁ። እሺ ሁሉም ይሄ መተዳደሪያ ደንብ እሚመራቸው ከሆነ መካነ ኢየሱስ አሁን ላይ የምታጠምቀውን የህፃናት ጥምቀት ለምን አላቆመችም? መልስ እፈልጋለሁ። ለምን አላቆመችም በዚህ መተዳደሪያ ደንብ ሁሉም የሚስማማ ከሆነ ለምንድን ነው መካነ ኢየሱስ ቅዱስ ቁርባን ጸጋ ልካፈልበት አለው፣ ትበል፣ ሕያው ነው ትበል፣ አማናዊ ነው ትበል ለምን አላቆመችም? በዚህ በመተዳደሪያው ደንብ የምተዳድር ከሆነ ለምን ይህን አሉንም። የመጨረሻ የመጨረሻ፣ ይሄ መተዳደሪያ ደንብ የተቀረጸው የዛሬ ሶስት ዓመት ነው። ከዛሬ ሶስት ዓመት በፊት መካነ ኢየሱስ የለችም እንዴ ሙሉ ወንጌል የሚገስ የለችም እንዴ የለችም የሉም ነበረ? እ የሉም ነበረ ከነበሩ ደግሞ ማለት ነው አሁን ለምንድ ነው ሙሉ ወንጌል መካነ ኢየሱስ መሰረተ ክርስቶስ ምናምን የሚባሉ ለምንድን ነው ለምን አንድ ስም አይኖረንም ለምን አንድ ስም አይኖረንም አንሸዋወድ ቤተ ቤተክርስቲያኗን ለማጥቃት አንሸዋወድ ና ልብ ካለ ደምሮን አናገሩ። ልብ ካለ ማለት ነው አናግሮ ደምሮን፣ የፈለግከውን ገድል አምጠቀብልን፣ የፈለግከውን የፈለግከውን አለው። ሌላ ሊጨምርላችሁ፣ ሌላ ሊጨምርላችሁ፣ ትንቢተ ሆሴ ምራፍ አንድ ቁጥር ሶስት ላይ ለጥፉት። እስ ሆሴ ምራፍ አንድ ቁጥር ሶስት ላይ ለጥፉት፣ ጋይስ ለጥፉት አንዴ። ትንቢተ ሆሴ ምራፍ አንድ ቁጥር ሶስት ላይ እስራኤልን አልመርልሽም የሚለውን እስራኤልን አልምርልሽም የሚለውን አንብቡና ዘጋ። ለጥፉት። እሺ ለምንድነው ደሞ ይህንን ሀሳብ የምታመጣው ካላችሁኝ ማለት ነው፣ ካላቹኝ ገብረ መንፈስ ቅዱስ ገድል ላይ ገብረ መንፈስ ቅዱስ ገድል ላይ ምን ተብሎ ሲነበብ ነበር ሰሞኑን? እያያችሁና እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ለአቡነ ገብረ መንፈስ ቅዱስ የጎጃምን ሕዝብ አልምርልህም ብሎታል፣ ገድላቸው ላይ እግዚአብሔር የጨፈለገው ህዝብ አለ። እግዚአብሔር ምህረት የማያደርግለት ህዝብ አለ። ገድላቸው ላይ እግዚአብሔር ጨካኝ አድርጎ ጽፈውታል። ታዋቂ እውነትህን ነው። ሌላ የለህም፣ ሌላ የለህም ወይ ወንድሜ? ትንቢተ ሆሴ ምዕራፍ አንድን ምን ልታደርገው ነው? ምን ታደረገው አለ ወይ አይሰማም? አልሰማችሁኝም መሰለኝ። በኢየሱስ ስም አልሰማችሁኝም መሰለኝ። አልሰማችሁኝም፣ ወይኔ ወይኔ፣ አልሰማችሁኝም በእውነት ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አልምርልን ብሎታል። እሺ ትንቢተ ሆሴዕ ምዕራፍ አንድና ያለውን ቃል ምን ታደርገዋለህ? እግዚአብሔር እስራኤልን አልምርሽም ብሏታል። እና እግዚአብሔር እስራኤልን አልምርሽም ስላላት አልተማረችም። እንደ እስራኤል ምሕረት አልተደረገላትም፣ እንደ እስራኤል አልተደረገላትም ወይ በቃ እንውረድ። በቃ እሺ እንግዲህ ምረት አልተደረገላትም። የፈለግከውን ርዕስ አምጣ። ይሆን ነቅዬ ነው ማባረርልን ይህ ጥላቻን ውስጥ ያለው ጥላቻ ኦርቶዶክስ አዳነችም የሚለውን ጥላቻን ማለት ነው። ከውስጥ ነቃቅልልሃለሁ፣ እንዳ አሮጌ ቆርቆሮ እነቃቅልልሃለሁ፣ እነቃቅልልሃለሁ፣ እንደ አሮጌ ቆርቆሮ ውስጥ ያለው ክፋት፣ ውስጥ ያለው ችግር ማለት ነው። አስወገድልሃለሁ ወንድሜ አወጣልሃለሁ፣ አወጣልሃለሁ እኮ የምልህ ዘለህ በጌታ በኢየሱስ በሆነ አሜዚንግ የሆነ ጤና የምላችሁ የሆነ ጤና በእውቀት ነው። አምብቤ ነው። በተለይ ደግሞ አንድ መጽሐፍ ይኸው ይሄ መጽሐፍ ደግሞ ባለው የሚገርም መጽሐፍ ይሁላችሁ ይሄኛው፣ ወይ እንደዚህ ልገልብጠውና እሚገድም መጽሐፍ ነው ያገኘው። እሚገድም ማንም አያከራከረኝም። ይሄን መጽሐፍ ከያዝኩ አያችሁ፣ አረ መጽሐፈ ሥርዓተ ዘተዋህዶ ከዛስ፣ በቅንፍ የቤተ ክርስቲያን ስርዓት መመሪያ። ማንም ከዚህ መጽሐፍ ውጪ ሊሆን አይችልም። ማንም ማንም። እኚህ መጋቢ ሁላችሁም ታቋጫላችሁ። አዘጋጁ ማለት እኚህ መጋቢ መጋቢ ምስጢር ጥዑም ልሳን አየነው ሁለተኛ አትም ነው። ዳ 2017 ነው። እኝን መጋቢ የማያቅ የለም። የማያቅ ኦርቶዶክሳዊ ወይም ደግሞ በንትን ክፍል ውስጥ ያላችሁ ሰዎች ታውቁታላችሁ። አለ ይሆላችሁ። ከዚህ በኋላ እንነጋገራለን። ደምረው ሳያቅ አይደለም። ዝም ብሎ የሰማውን አይደለም። ብራዘር አንበቤ፣ ቤተ ክርስቲያኒቷ ምን ላይ ናት? የደህንነት ትምህርት ምንድን ነው የምታስተምረው? ኢየሱስ ክርስቶስ ላይ ያላት አመለካከት እንዴት ነው እንዴት ነው እንደው የሚባለው? ከውጭ የሚባለው ጣዖት ምናምን የሚባለው ጣዖት ታመልካለች፣ ሰላሳ ጣዖት አላት፣ አርባ ምናምን ጣዖት አላት የሚባለው እውነት ነው ውሸት? ውሸት፣ ብራዘር ውሸት ነው፣ ምነግራችሁ ማለት ውሸት፣ ውሸት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እግዚአብሔርን የሚፈራ ህዝብ ያለባት ገባችኋለን። ኃጢአት ሰርቶ እንኳን ማለት ነው ኃጢአት ሰርቶ ኃጢአት ሰርቶ በእግዚአብሔር ፊት ሰርቶ በእግዚአብሔር ፊት ምንም አይል እማያመቻመች ሀጣተኛ ነኝ የሚል ራሱን የሚኮንን አያችሁ፣ ራሱን ምን የሚል የሚኮንን ህዝብ እኮ ነው ያለው በጌታ ሰብ ተአምር አርባ ዘጠኝ ላይ መሰለኝ ተአምረ አርባ ዘጠኝ ላይ አይታችሁ ከሆነ ያ የቤተ ክርስቲያን ጠባቂ ያ የቤተ ክርስቲያን ጠባቂ ምንን ሰራ ይላል፣ ኃጢአትን ሰራ ኃጢአትን አደረገ ይላል። ከዛስ ከዛ በኋላ እንደ ልማዱ ኃጢአት አድርጎ እንደ ልማዱ ይላል እንደ ልማዱ ወደ ቤተ መቅደስ ገብቶ ሊያገለግል ሲል ው ትምህርት ነው ምነግር ሊያገለግል ሲል መልአኩ ጎኑን ነከው ይላል። እግዚአብሔርን ማገልገል ያለብህ በምንድን ነው ስለሆነ በጽድቅ ስለሆነ፣ ጎኑን ነከው ይላል። ሴት የምታየውን ነገር አየ ይላል። ተመልከቱ፣ አየ ይላል። ይህንን የምነግራችሁ ይህንን የምነግራችሁ እንድትማሩበት ነው። እግዚአብሔርን እግዚአብሔርን በጽድቅና በቅድስና ነው እንጂ የምታገለግለው በኃጢአት ተጨማርቀ ልታገለግል አችልም አትችልም። ወዳችኋለሁ። ማታ እንገናኛለን። ማታ አሽጋይስ ማታ እንገናኛለን የሆነ